አትገቢም ለፐረሽ እዚህ አትገቢም፣ አይቆረስልሽም ዴይዚ ብራአለውጠእንጆምት ለምን አንድ ገብተሽ ድምፅሽን አንሰማውም? ማይላም አንቺ መሆንሽን ላረጋግጥ ድምፅሽን ልስማ። እያጠራጠርሽ ነው የኔ እናት፣ ታያጠራጥር ያለሁ ማርያም፣ ስለ ማርያም፣ የወዲት ወየ፣ ወየ፣ የምንፈለግሽ የኔ እናት፣ ደዚህ ድምፅሽን ስነ አን ድምፅሽን አሰሚ። አንቺ መሆንሽን ልመን፣ እስካሁን አላመንኩም። ደዚ አንቺ አዎ፣ እውነት ነው ኬቢ፣ እናትየዋ ናች እንዴ? አማርኛ እንደዚህ አትጽፍም። ኢትዮጵያ አይደለም። አው ዴዚ እኮ አማርኛ እንደዚህ ጽፈሽ አታውቅም። እሺ ምናምና ትክክል እኮ ከክ ዴዚ ላ በዋሳቢያ ሃያለችኝ ትናንትና ደግሞ ስልክ ቀይር ያለ ብላኛለች። ዴዚ ጠርጥር፣ ካልጠረጠርክ ፍጡር አይደለም እኔ ነው ዋ ታዲያ። እሺ ከመቼ ጽፈሽ ነው ብዬ ነው። እሽኮ እንደዚህ ጽፈሽ ታጣቂም ለዚ እስቲ ድምጽሽን ግቢና ድምጽሽን አሰሚኝ። ተጠራጠርኩት፣ አግተሽ እንዳትሆኝ እህቴ። አዎ፣ ዜድ ተበላሽ ዋ ሲ አንዴ ድምጽሽን፣ እኔ ነኝ ብለሽ ውጪ። ዜድ እኔ ነኝ ብለሽ ውጪ። አዎ፣ ልመንሽ ልመንሽ፣ እኔ ነኝ ዜድ ብለሽ ውጪ። ችግር የለም

ቆይ እስቲ መሰጅ ልካለች። እሷ ናት አለችም። አሁን ተበልተናል፣ ተበልተናል። እሷ እራሷ ናት፣ እሷ እራሷ ናት። ዴዚ ናት፣ ዴዚ ናት። ማርያም ዴዚ ናት። እኔ ነው እኔ ነው አለችኝ እኮ እኔ ነው እኔ ነው አለችኝ። ዴዚ የእኔ ፍቅር እኔ ነው እኔ ነው አለችኝ እኮ። ዴዚ ሳቀች። ሳቲ አንቺ ምን አለብሽ? እዚህ ተረብሸናል ተረብሸናል፣ የሆን ነገር እንዳትሆኝ ብለን አንቺ ትስቂያለሽ። አንቺማ የእግዚአብሔር እንትን በግነሽ ሚስኪን ነሽ፣ የምታውቂው ነገር የለሽም። የኔ እናት እግዚአብሔር ራሱ ይጠብቅሽ፣ ባለሽበት፣ ያለሽበት እግዚአብሔር ይጠብቅሽ። ሌላ ምን ላለን ዴዬ

አምስት ቀን ኦኬ። ካሰርላታለሁ አራት ቀን ኦኬ። ምትወጁ ፎቶ ላኪልኝ፣ ምትወጁ አሁን በዋሳብ ምትወጁ፣ አንቺ ፎቶ ላኪልኝ። ስንት ቀን ያለችው እስቲ ዛሬ ሰኞ ነው። አራት ቀን ማክሰኞ፣ ሮብ፣ ሐሙስ፣ አርብ። አርብ አርብ ነው፣ አርብ ነው። አዎ አርብ ነው። ግን እኛ ቅዳሜ ነው ማበራለች። ቅዳሜ ሃፒ በርስቴ ዴዚ

ምን ተወችላት? ምንስ ተወች ላት ለእናት እና ልጅ ግን እውነቱ እኮ ነው። ማርያምን ስሜት እሷ ነው የምታውቀው። ልጆቿ እንዴት እንዳስናጠቋት እሷ ነው የምታውቀው? ምን አይነት መርዝ ቢሆን ናቸው እንደዚህ እስከ ልጆች የራሳቸው ልጅ አቅፎ ይሄዱ የሰው ማስነጠቅ። መብርሃንን በጣም ነው ይሰማኝ፣ በጣም ማርያምን ዝም ብዬ ላጠነክራት ብዬ ነው በቃ። እንደ ድሮ አቤት ድሮ እኮ አብዳ ነበር፣ ፍሬ ድሮ አብዳ ነበር። በቃ አብዳ እኮ ነበር ድሮ ይሰድዋታል

ገና ነው። ቅዳሜ ነው የማደርገው። አሁን ኬክ አልተቆረሰም። ዋ ዴዚ፣ በህግ አምላክ። ሃፒ በርስዴ ዴዚ። ኪት ኪት ኪት፣ ሳቂልኛ። እንደዚህ ሳቂ። አንቺ ስትስቂ ነው የሚያምርብሽ። የኔ ናት። ጠላትሽ አልቅስ፣ ጠላትሽ አልቅስ፣ ጠላትሽ አልቅስ፣ የኔን ፍቅር

አንቺ እናት እንዳታሳስችኝ። ቆይ ባንቺ እኔ ፍቅር እንዳታሳስችኝ። ደዚዬ በይ ባንቺ ድጋሚ ለኪኩ ነው። አረ ዜድ እናዋጣለን። አረ እናዋጣለን ዜድ እኔ ሱ ሱሪ ያለኝ እኮ አንቺ ዜድ ለምንድን ነው የመቤቴ ምስል አድርጋችሁ? ዴዚዬ እኔ ፍቅር ዴዚዬ፣ ይኸው ለኬክሽ። ቆይ እቺ ለኬክሽ፣ ለርችቱ፣ ለፎቶሽ ማቀናበሪያ ናት። መቶ ዶላር ትበቃሻለች ዴዚዬ። መቶ ዶላር ብቻ ነው እንዴ? በፎቶ መስሪያ ኬክ አረ ርካሽ ነው እዚህ። እግዚአብሔር ውድ ነው እኛ ጋ። ፎቶ ኬክ ላይ ታደርጊዋለሽ፣ ሃፒ በርዝዴ ብለው ጽፍላታል ፎቶዋ ላይ አሰ ፎቶ የሚነሳ ነው እንዴ? አዎ የሚነሳ ፎቶ ነው። እንደ ኬኩ አብሮ ተሰርቶ መስሎ ነው ፎቶ። ጓደኛ እንዳታበዥ፣ እቺ መቶ ዶላር እስክታልቅ፣ የዴዚ ልደት እስኪያልፍ ችግር የለም። ኤምቢኤ ሌላ ማ ችግር የዴዚ ማ ፕሮሚስ፣ ፕሮሚስ፣ ፕሮሚስ ነው ይ እልሽ። አዎ ደዚ፣ እኔ አልወደድኩትም፣ ፎቶ ኖ፣ ፒክቸር ኖ፣ አልወደድኩትም። በእንግሊሽ አልወደድኩትም። ምንድ ነው ኪዲ፣ ፎቶ ይዶላይክ ፎቶ ፎቶ፣ ሰንድ ዋትሳፕ። ኦኬ ማይ ላቭ የሆነ ክራውን ነገር ያለችበት ነገር እንደዚህ ብላ ምናምን ቢሆን ያምራል። ፊት ለፊት እያየች ዴዚ፣ ቀይሪው በህግ አምላክ ቀይሪው። ዴዚ፣ በህግ አምላክ፣ ሁላችሁ እዚህ ያላችሁ፣ ቅዳሜ ቅዳሜ ነው የምናደርገው። ዴዚ አርባርሊ በርዝደ አዎ፣ እነሱ ጋር እነሱ ጋር እኛ አራት ቀን ሲቀረው እነሱ ጋር በእኛ አርቢ ይሆናል። በእነሱ ቅዳሜ ነው የሚሆነው። ቅዳሜ ነው የሚቀበርላት። ቅዳሜ እኔ ቤት ማንም ሰው እንዳይቀር።